ሰው አንድ ሎሚ ሸክም ነው፣ ለአስር ሰው ደግሞ ጌጡ ነው። ስለሆን ክፈሉ ይኸው ነው። ለዚህ ክፈሉ ስለተባለ እስኪ እኛም ለመስማማት የመዳም ከመሞ ካለወድ በግድ እኔ ግን ተቀላሽ በእስር ይቀየርልኛ እያንዳንዱ ኢትዮጵያዊ አምስት መቶ ሰባ አምስት ዶላር የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን አምስት መቶ ሰባ አምስት ነጥብ ስድስት ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ደርስበታል ተብሏል። እያንዳንዱ ኢትዮጵያዊ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን 5756 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ደርስበታል ተብሏል። ማኅበሩ የአገሪቱን እያንዳንድ ኢትዮጵያ 575 ዶላር የውጭ ዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ ዳ መጠን 5756 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺ ብር አካባቢ ይደርስበታል ተብሏል። ማኅበሩ የአገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር መድረሱንና እያንዳንዱ ኢትዮጵያዊም 575 ዶላር የውጭዳ እንዳለበት ጠቁሟል። በማህበሩ ከፍ እያንዳንድ ኢትዮጵያ 575 ዶላር የውጭዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭዳ ለመክፈል እያንዳንዱ ኢትዮጵያዊ 71000 ብር አካባቢ ይደርስበታል ተብሏል። ማህበሩ የሀገሪቱን ከ2021 እያንዳንድ ኢትዮጵያ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭ ዕዳ መጠን 5756 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያ 71000 ብር አካባቢ ይደርስበታል ተብሏል። ማኅበሩ የአገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 እያንዳንድ ኢትዮጵያ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭ ዕዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺ ብር አካባቢ ይደርስበታል ተብሏል። ማኅበሩ የአገሪቱን ከ2021-2023 እያንዳንዱ ኢትዮጵያ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ደርስበታል ተብሏል። እያንዳንዱ ኢትዮጵያ 575 ዶላር የውጭ ዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭ ዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ደርስበታል ተብሏል። እያንዳንዱ ኢትዮጵያዊ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን በወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ይደርስበታል ተብሏል። ማኅበሩ የአገሪቱን ከ2021-2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ ም በወጣው ሪፖርት ኢትዮጵያን እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 625 ቢሊዮን ዶላር መድረሱንና እያንዳንዱ ኢትዮጵያዊ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንድ ኢትዮጵያ ያለበት የውጭ ዕዳ መጠን 575 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71000 ብር አካባቢ ይደርስበታል ተብሏል።

የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ እዳ ለመክፈል እያንዳንዱ ኢትዮጵያዊ 71 ሺህ ብር አካባቢ ይደርስበታል ተብሏል። እያንዳንዱ ኢትዮጵያ 575 ዶላር የውጭ እዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ እዳ መጠን 5756 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ እዳ ለመክፈል እያንዳንዱ ኢትዮጵያ እያንዳንዱ ኢትዮጵያ 575 ዶላር የውጭ እዳ አለበት ተባለ። የአንዳንድዱ ኢትዮጵያ ያለበት የውጭ በመጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲሽን ባወጣው ሪፖርት ሶሪ ና ሚስቴክ አም ፍሮም ዚምባብዌ

ኢትዮጵያኛ እኛ ኢትዮጵያኖች በእስር ይቀየርልን፣ ግማሹን ደግሞ እኔ ኤርትራዊ፣ ግማሹ ኡጋንዳ ነኝ፣ ግማሹ እያንዳንዱ ዜጋውን ልችን ዳላ ለመክፈል ዜጋውን ቀይሯል። እኔ ግን እስኪ ርዝሚ መቀየር አልችልም፣ መቀየር አልፈልግም። ምክንያቱም የኢትዮጵያ መግባት ፈልጋለሁና ስለዚህ ወደ ኢትዮጵያ ለመግባት ሳስበው እኔ ሌላ ቦታ መሄድ አልፈልግም። ስለዚህ አንድና አንድ የመጣውን ዲያል ሀገሪቱ ልከፍል ቃሌ ቃሌ ነው። በቃ እንዴ መታስጨምቁኛ ሰርቼ ብቃ ፈላገር የምን ችግር አለ? ስለዚህ ተስማምቻለሁ በሚለው ጣፉኝ ኔ ጣፉት እና እኔ ተስማምቻለሁ። ጋይስ እንዴ ምናቸ ያነቀኝ የአረብ ሀገር ሴቶች የማዳም ቅመሞች ሊባሉ አይገባም። ከዛር ጀምሮ የህይወት ቅመም ትያቸዋል። ለምን ካልክ የቤተሰቦቻቸውን ሕይወት እንደሚያጣፍጥ ሰላም ምስቅ መንበር እንደተሰራች ዶሮ ስላጣፈቱት ተናሙ ነው። ለወንድሞቻቸው፣ ለእህቶቻቸው፣ ለታናቾቻቸው፣ ለታናቆቻቸው፣ ለአያቶቻቸው ተስፋ ስለሆኑ የአረባ ሀገር ሴቶችን ወንዶችን ማንቋሸጥ ታጫርባቸው። ጀግና ናቸው ለኔ በ17 አመቷ በ16 አመቷ አረባ ሀገር ሂዳ የእናቷን ቆርቆሮ በብሎኬ ተቀየረች ነው። አስረግቼ ነገር